ተረጋጊ ይዟት አይደለም። ከዳን ጋር ሆን ብላ እንደዚህ ቁጭ ብላ ነው። ይሄ ፕላን ነው። በቃ ቁጭ ብላ የጻፈችው ፕላን ነው። ገባክ? እኔ እንደዚህ ወጥመድ ውስጥ እየከተተች ህይወቴን የምትበጠብጠው ከይ እኔ ግን ምን አይነት ምን አይነት ምን አይነት ተመልካች ነው ያለኝ? በስማ እንዲ ትሬለው ምን ነበር ልትነግረኝ ይፈልኩ? አሁን አንተ ሜሪ ምናም ዳኒ ከፍላታል ምናም ምናም ብለሃልና፣ ልጅቷን ደግሞ ደሞኔ በጣም ነው የማውቃት። ይበልጥም ጓደኛዬ የእህቴ ጓደኛና ተጨባጭ መረጃ አለ ስለ እሱ እንደዚህ ስለማድረጉ፣ አሁን ስም ማጥፋትም እንዳይሆን የልጅቷን ባህሪ በምናቀው አይተነዋል። ግን ስም ማጥፋት እንዳይሆንን ይሄን ነገር እንትን አንድ ሰፈር ነው የምንኖረው እያልኩ ይህ መረጃ አለ ምናምና የምትለው እሺ በቃ ሁሉም ነገር እኔ ይወጣ። በቅርቡ ነው የማውቃት። ምን አይነት የጓደኛ ነው ማለት ከባድ። ቤትም ትመጣለች ምናምን ምናምን እና ከእህቴ ባለጉላ መሀል ላይ ገብታ በቃ እንዲያጣላቸው ምናምን ነበር የሆነ ሰዓቱ ላ ኧረ በስመ አብ ኧረ እባክህ። ሰላም ጤና ስትል ቤተሰቦች ሁሉም ነገር ያው እንዳልኩትና እንደፈራሁት ነበር የሆነው። ግን በጣም ነው የማመሰግንሽ ሩታ፣ በጊዜ መንቃትሽን በጣም ደስ ብሎኛል። እኔ አብርሽ ላይ እንደዛ ስለሆንሽ አይደለም ምናልባት አብርሽ ያለ መረዳት ስላልተረዳ ይሆናል እንደዛ የሆነው። ከጽጌ ጋር ምንም አይነት ግንኙነት እንደሌለው እኔ በተጨባጭ ማስረጃ እነግራቸዋለሁ። ግን ሩታ የኔን ሰምተሽ በጊዜ ስለነቃሽ ማለት ነው በጣም ደስ ብሎኛል። በጣም በጣም ነገር ግን አሁንም ማለት ነው በጣም ያለማንንሽባቸው ጉዳዮች አሉ። ሜሪን አትመኛት፣ ግድ የለሽ፣ ሜሪን አትመኛት። እኔ ግን ምን አይነት ምን አይነት ምን አይነት ተመልካች ነው ያለኝ? ብስማ እንዲ ኧረ በለው ኬት ነው መረጃውን የሚያገኙት? የእውነቴን ነው የምላችሁ። እኔ በቃ ቀጥታ የገባሁት ማለት ነው በጣም የገረመኝ። ኬት ነው መረጃውን የምታመጡት? የሚገርም የሚገርም ነው። ሜሪ ጉዳይ ላይ የደረሰኝ መረጃ በጣም በጣም በጣም ማለት ነው። የእውነቴን ነው የምልሽ ከዚህ ተግባርሽ ትመለሻለሽ ብዬ ተስፋ አደርጋለሁ። ከዚህ ካልተመለሽ ግን ማለት ነው፣ በተጨባጭ መረጃውን እኔ ልናንተ አደርሳለሁ። ቋንዴ ካል ያለሁበት ሁኔታ እኔ ለናንተ ለመንገር በጣም ስለቸኮልኩ ነው እንጂ ቋንዴ ጠብቁኝ። እውነቴን እምላችሁ በጣም ነው የገረመኝ ማለት ነው። ወይኔ የሚደርስ ሜሪ ተጠንቀቂ። እውነት በዚች በዚህ ሳምንት ውስጥ ማለት ነው ሁለቱንም ይቅርታ ጠይቀሽ፣ በተለይ አብርሃምን ይቅርታ ጠይቀሽ ካልተመለሽ ማለት ነው፣ አሁንም እያንዳንዱ ጉድና እያንዱ መረጃውን እለቅብሻለሁ። እውነት ታዝኝብኛለሽ። እንዳስፈራራሽ ማንንም ልከሽ እንዳስፈራራሽ ሆነ የምመለሰው አይደለሁም። ግን በጣም የደነቀኝ ማለት ነው በተለይ ኢትዮጵያ ውስጥ ሆናችሁ ብቻ ሳይሆን ውጭ ያላችሁ ተመልካቾች የእውነቴ ነው ምለው በጣም በጣም ነው የገረመኝ። በጣም እኔ ከየት ነው የምታገኙት? በጣም የሚያስደነግጥ መረጃ ነው የደረሰኝ እና ያው ባወጣው ገባሽ አይደለም ሩታም ልታዝንብኝ ትችላለች። ያው ቤተሰብ ነን ብላችኋል። ቤተሰብ ስለሆናችሁ ሩታም ልታዝንብኝ ትችላለች በሚል ነው እንጂ ባወጣው በጣም ብዙ ጉር ነበር የሚወጣው ግን ምን አይነት ምን አይነት ምን አይነት ሰዎች ነው እንዴት እንደሚያገኙት እና አውጡልኝ፣ መረጃውን ስጡኝ፣ ከዛ በኋላ እኔ ለቀዋለሁ ካልኩኝ በኋላ በጣም ብዙ ነገሮች እየደረሱኝ ነው። በተለይ ደግሞ ዛሬ ጄላቾ የመጣሁት በተለይ እኔ አብርሽን ለማባበን ነው፣ አብርሽን ለማንቃት ነው። በቃ የእውነቴ እንደምል እዚህ ህይወታችሁ ውስጥ ሰው እየጨመራችሁ፣ ሰው እያስገባቸው ነው ችግር እየፈጠራቸው ያላችሁት። ሌላው ደግሞ ማለት ነው ዳኒ ቴክኒካል በሆነ መንገድ ነው ያገኘህ መጀመሪያ ቅርታ ይቅርታ ጠየቀህ፣ ከዛ ከከተማ ወተን እንዝናናለህ፣ ከዛ ካረሳሳ ካረሳሳ በኋላ ስራውን እየሰራ ነው ሁለታችሁን የመለያየት ሴራ፣ በተለይ ደግሞ ሜሪ የምትባል ልጅ ወደ እናንተ ከላከ በኋላ ማለት ነው። ስለዚህ አሁንም በተጨባጭ የምነግር ነገር ምንድነው ይህንን ነገር ብትነቃና በጊዜ እንትን ብትል ይሻላል። ሜሪ ውሸታም እንደሆነች እኔም ማረጋግጬ ነገር አለው ምንም ነገር እንዳልተፈጠረ ምንም ነገር እጇ ፋይል ላይ እንደሌላት እኔ ማረጋገጫ ላይ ስለሱ በደንብ አድርጌ አጣራለሁ። ግን አሁን ላይ አሁን ላይ እኔም በጣም ላንተ ማስጠንቀቅ የምፈልገው ለሩታ አብረሽን አትክፊው፣ መሀላችሁ ሰው አታስገቡ። ለብቻችሁ ሄዳችሁ ተነጋገሩ። ሁሉንም ነገር ግልጽ አድርጋችሁ ተነጋገሩ። ያየሽውን ነገር ሁሉ አትመኝ። ያየሽው ቪዲዮ እውነት አይደለም። ልጅቷ በጣም ኃይለኛ ነች። እውነት የዋዛ አይደለችም። እንዲዋዛ አይደለም። የከፈላትም ራሱ ማለት ነው የዋዛ አይደለችም። ይጠይቃል አሁን። ለማንኛውም ውድ ቤተሰቦች አንድ ተመልካቼ ከዚሁ ማለት ነው ከዚሁ ደውልልኝ እኔ በጣም ብዙ ማቀው ነገር አለ ሲለኝ ጊዜ እኔም ጊዜ ወሰድኩኝና ካወጣው ካወረድኩኝ ምን ካልኩኝ በኋላ ጊዜ ወስጄ ደውያለሁ ሰው። ስለዚህ ያለውን መረጃ ከእሱ ጋር የተለዋወጥነውን የስልክ ልውውጥ ለእናንተ ይዤላችሁ መጥቻለሁ። ስሙት በቅርብ ነው ሜሪን የማውቃት ብሏል። እና ትናንትና ሩታ ማየት እንድትነካኝ አልፈልግም ምናምን ስትል፣ ከዛ በኋላ ያለውን ነገር እንትን ብሎታል ማለት ነው፣ አውቆታል። ስለዚህ አሁን ቀርበህ በስነ ስርዓት እው እው እና ለአብርሃም ቪዲዮ እንዲደርስ እናንተ ቡሻ አርጉት። ልጁ በስነስርዓት ሜሪን የሚያውቃት የእሷ አካባቢ የሆነ ልጅ ነው ምንም አይነት መረጃና ፋይል እንደሌላት በተጨባጭ ነው የነገረኝ። የእውነት ነው ደውልልኝ፣ እኔ የምነግር የማወጣው መረጃ አለ ሲለኝ እኔ እንደሌሎቹ ጊዜ ስለሆነ ችላ ብየው ነበር። ነገር ግን ባለፈው የለቀቁትን ቪዲዮ ካየ በኋላ ከነሱ ጋር የወጣውበት ጠጋ ካየ በኋላ ስሜን አትንገር፣ ግን ያለው ነገር ይህን ይመስላል ብሎ ሁሉንም ነገር አጫውቶኛል። እናንተ ያለውን ነገር ስሙት ለፍርድ ግን ሩታ፣ ግን ማለት ነው የምነግርሽ ነገር መባነንሽ፣ ጽጌ ላይ መባነንሽ ደስ ብሎኛል፣ ነገር ግን አብርሃም ላይ በፍጹም አትነሽ። ከጎንሽ ያለችውን ልጅ አትመኛት። እኔ ዘመድሽ ልትሆን ትችላለሽ፣ እኔ ምንም እንትን አለ ይቅርታ። ነገር ግን ማለት ነው በስነ ስርዓት ለብር እየሸጠችሽ ነው። መሀላችሁ ገብታ የምትሰራውን ከሪያክሽኗ ማየት ትችላላችሁ። ግዴለሽም፣ ሩታ ግዴለሽም። እምለውን ነገር የደረሰኝን መረጃ አንቺ እንትን ብት ይሻልሻል። ለማንኛውም የስልክ መረጃውን ስሙት። ሄሎ ሄሎ ሄሎ ሄሎ፣ ወይ ሄሎ፣ ሰላም ነው አባ ሁለተኛም ተደጋጋሚ ጊዜ ስለሷ ምናምን ብለኸኛል። ኦልሬዲ እኔ ስለሷ እኮ አልሰራም አባ አይደለም ማለት የሚሰራውን ስራ እንድታቆም ነ የምሰራው በዛ ጉዳይ ስለሆነ። እሺ፣ እኔ ደግሞ መረጃ ልሰጥፈለሁ። ገባህ? ሜዲያውን እኛ ሰፈር ናት። ማቃል ልጅ ናት። እሺ በቃ በጣም በጣም ማውቃለች ናት። እሺ፣ መጀመሪያ እሺ፣ ላስፈቅድህ፣ ድምፅህን ሬከርድ እያደረግኩ ነው። ችግር አለው? አይ ችግር የለም። ስሜን እንዳጠቅሰው እንጂ ችግር የለም። እሺ፣ ስሜ ምን ችግር አለው? እንትን ብትል። ኦኬ፣ እዛ አካባቢ ስለሆንክ። አዛ አካባቢ ነኝ። አንድ በቃ አንድ ሰፈር ነኝ፣ ቅርብ ለቅርብ እሺ ስለዚህ ለዛ ነው ስጋትህ? አዎ ፈርጄ ነው። እሺ እሺ ችግር የለውም። ምን ነበር ልትነግረኝ የፈለግኸው? አሁን አንተ ሜሪ ምናም ዳኒ ተፍላታል ምናም ምናም ብለሃልና ልጅቷን ደግሞ እኔ በጣም ነው የማውቃት፣ ይበልጥም ጓደኛዬ የእህቴ ጓደኛ ናት። ኦኬ ና እንዳልከው ማን? ኦኬ እሺ እሺ የእህቴ ጓደኛ በጣም በጣም የተመታችልኝ ልጅ እና እንዲህ በሰው ማል ትገባለች፣ እንዳልከው ይሄ በቢስትና በቢስትና በባል ማል ትገባለች። በጣም ከባድ ሰው ነ ተጨባጭ መረጃ አለ ስለ እሱ እንደዚህ ስለማድረገው አሁን ስም ማጥፋትም እንዳይሆን ማለት፣ የልጅቷን ባህሪ በምናቀ አይተነዋል፣ ግን ስም ማጥፋት እንዳይሆን ነው። ይሄን ነገር እንትን አንድ ሰፈር ነው ምን ኖሮ እያልኩ ይሄ መረጃ አለ ምን አምና የምትለው እሺ፣ በቃ ሁሉም ነገር እኔ ወጣ በቅርቡ ነው ማቀ ምን አይነት ጓደኛ ነው ማለት፣ ከባ ቤትም ትመጣለች ምን አምና ና ይሄ ከክቴ ባለጉላ መሀል ላይ ገብታ በቃ እንዲያጣላቸው ምናምን ነበር የሆነ ሰዓት ረበስማ። አረ እባክህ፣ ማን እንደ አንተ መረጃ ምናምን እንዳትለኝ። እኔ በዛ ሰዓት አላውቅም፣ አገባህ ሁኔታ ስለማውቀው አንተ እንደድንገብ ቪዲዮን ሳይ ምናም ነው ይህን ነገር የመጣልኝ ገባህ፣ እንጂ እንደዚህ ምናምን አላውቅም ነበር። እህትን ያለ ያየችው ምን ፍቅረኛዋ ነው ስ ነበሩ፣ ረ ትዳር ውስጥ ነበሩ። አራት ትቀልድ? የምሬን ነው ምን ያህል ጊዜ በትዳር ቆይተው ነበር? ምን በጣም ቅርብ ጓደኛ ሆና ምንድን ምንድን ነው ያለ? በምን ምክንያት ነው እንትን ያለቻችን ገባ? እንዲህ በመሀል ገብታ ነ አንዲ በቃ የሆነ ነገር አለባት ሆነ። እኔ ሴጣን ምንም በቃ ሴትዮዋ የሆነ አትያዝም ገባ? በጣም ከባድ ሰው ናት። አንተ ከምትወሩ በሌ ናት። በጣም ከባድ ሰው ናት። እና እኔ እንደ ድንገት ስልክህን ማግኝቸው ነው። ገባ? የሆነ ነገር ካወጣህም ገባ፣ ስሜንም ከጠቀስኩ ደግሞ ያው አንድ ሰፈር ስለሆነ

አንተ ያው በሚዲያ ላይ እውቀት ስላለ ትንሽ ቢሆን ተከታይ ስላለ ከባ እንድንነግራቸው እንዲጠነቀቁ፣ በጣም ከባድ ሰው ስለሆነች ምናም በሚለው እኔ አንተ ጌለጎል እንጂ፣ ይሄ ወሬ ማመላለስ ምናም ሳይሆን ከባ እንደኛ እንደተጎዱ ሌላ ሰው እንዳይጎዱ ማለት ነው እንጂ ወሬ ማመላለስ ምናም ደስ አይል ስል፣ የልጅቷን ስም ማጥፋት ምናም ሳይሆን ያው ከስህተቷ እንድትማር ምናምን ነበር፣ እንደዚህ አይነት ነገር ሳረ እንደዛ ነው እንጂ፣ እኔም በጣም ብዙ ብዙ መረጃዎች እያደረሱኝ ነው ከባድ ከባድ የሆኑ መረጃዎች እየደረሱኝ ግን ያንን ሁሉ ማላወጣው እኔ ነገ ከስህተታት ትማራለች፣ ግን ልጅቷን እንዲህ የምትጸጸትበትን ነገር ወይም ደግሞ ህይወቷንም የሆነ ቤተሰቧንም እንትን ውስጥ የሚቱበት ደሞ የእሷ ዘመድም ነኝ ስላለች ቤተሰብ መሀል የሩታንም መረበሽ ነው የሚሆነው ብዬ ነው እንደዛ እያደረኩ ያለሁት ሰው። ስለዚህ ተመልካቹ ደግሞ ነዛን እነሱን ስለሚወዳቸው ስለሚከታተላቸው በነሱ ማርገበቼ ችግሮችን ላለመፍጠር ነው እንትን እያልኩ ያለሁት። እኔ ግን እሺ ከእሷ ጋር አሁን እኔ እንትን ሲሉ የነበሩትን ልጆች ታውቃቸዋለህ ወይስ ከሌላ ቦታ? እንደውም በምክር ትመለሳለች ምናም በማለት ነው እንጂ እንዲሁም ሙሉ ነገር ደስ ይለኛል የተማረ ሰው በንግግር ያምናል፣ በማለት ነው። በንግግር ከተመለሰች በምክር ይሻላል። ከባድ ነገር ያው፣ ምንም ብትሆን ምንም ማየታችን አው ከስተቷ እንድትማር ነው እንጂ እኔ በጣም የሚገርም፣ ለዛም፣ ከዚህ ብቻ አይደለም ከውጭ ራሱ ይላክልኛል። እውነት ልጅቷ ከባድ ነች፣ የዋዛ አይደለችም እያሉ። ልጅቷ ቲክቶክ ላይ ነው የምትሰራው፣ ግን አንተ ደግሞ ከዛም ባለፈ ሰፈሯ ታቃታለ ስለዚህ ዋ መትእኔ ስመጣ ነው ከነሱ ጋር ያየሁትና እኔ ነገሩን ቀለል አድርጌ ከህይወታቸው ውጪ እንደዚህ አይነት ስህተት ነው የሰራሽው፣ ተከፍሎች ነው ስል ስላልኩኝ ነው እኔም ሰውዬ አስላከች ምናምን በዱርዬ በጎረምሳ ምናምን እንትን ስትል የነበረው ማለት ነው። ተደጋጋሚ ጊዜ ነገሩን ለመፍታት እና ለማስጠንቀቅ በሞከራት በጣም እያስፈራራች የነበረለች። ፈርቼ የመመለስ አይነት ነገር መስሏት ነበር። ግን ያ ነገር ሊሆንላት ስላልቻለ እሷ በሌላ መንገድ መታለች። ስለዚህ አሁን ያስከሆንም አንተ እኔ ነገሮቹን እንትን ብዬ አጣርቼ አሁን ድምፅህን፣ ያንተንም እንትን ብዬ ያለው እንዲፈርድ ሰው ተመልካቸውም እንዲ እነሱ በተለይ ደግሞ እነሱም ከስህተታቸው እንዲማሩ ሩታም ምን አይነት ልጅ አጠገቧ እንዳደረገች እና ደግሞ የዳኒን ደግሞ ከምንም በላይ ደግሞ ዳኒ ነው ካፍሏት እንደዚህ የሚያደርገው ና። የእሱንም ተንኮል ወጥመዱን ማጋለጥ ነው ዋናው እቅዳችን። እደውልልሃለሁ፣ እንትን ባልልም እንገናኛለን፣ ያለውን ነገር ስነግረኛለን፣ ነገሩን እንትን ለማድረግ እንሞክራለሁ። እንገናኛለን። ይሄ አንተ ስልክ ነው? በቃ እደውልልሃለሁ፣ እንገናኛለን። ቻው እንግዲህ ሰምታችኋል እንግዲህ ፍርዱን ለእናንተ መተው ነው ውድ ቤተሰቦች ፍርዱን ለእናንተ መተው ነው ነገር ግን አሁንም የምነግራችሁ ነገር እውነት ከልብ የምትወጁ ከሆነ ሩታ አድምጩ አንደበቱን ከሱ ከሱ አድምጭ ነገር ግን እውነት የምትወጁ ከሆነ ሩታ፣ ይሄ መረጃ ከራሱ ከሷ እንደ በትስሚ እውነቴ ነው ማለት፣ በኋላ ይጸጽትሻል ይቆጭሻል። እንዳትጸጸቺ ከሷ እንደ በትስሚ ያየሽውን ነገር ሁላ አትመኝ። የሜሪ ሴረ ሴረኝነት ይሄን ቪዲዮ ካየሽ ይደርስሻል ማለት ነው። ስለዚህ ቤተሰብ ቢሆን ማለት ነው፣ ማንኛውም ማህበራዊ ላይ ቤተሰብ ቢሆን እንደዚህ አይነት ነገሮች ላይ ማስገባት የለብንም። ይበልጥ ልንጠነቀቅ ነው እንደውም የሚገባው። ምንጊዜም ሶስተኛ ወገን ካስገባንም ወይ የሃይማኖት ሰው ወይንም ደግሞ በስነ ስርዓት ስለ ጉዳዩ አብራርቶ የሚያውቀን ትልቅ ሰው ሽማግሌ ነው እንጂ አሉሽ አሉሽ ጥሩ አይደለም። ምንም አይነት ነገር ቢሆን የምትወጁ ከሆነ መስዋዕትነት ክፈይ፣ የእሱን ቃል እመኝ። በቃ ምንም ነገር እንደሌለ፣ ሌላም ሰው ስለነገረች እሱን አምነሽ በስነ ስርዓት ያለውን ነገር አዋቂ። አዎ፣ ደብረዘይት ሊሄዱ ይችላሉ። ነገር ግን እዛ ስለ ሄደ ብዙ ነገር ያደርጋል ማለት አይደለም። አብርሃም ብዙ ነገር ተሸውዷል። በቃ የዳኒ ወጥመድ ውስጥ ቀጥታ ገብቶለታል። በቃ የዳኒ ወጥመድ ውስጥ ገብቷል። አንቺ ደግሞ ማለት ነው ይህን ነገር በበሰለ መንገድ ነው እንትን ማድረግ ያለብሽ ማለት ነው። እና ውድ ቤተሰብ አብርሃም፣ ከልቤን የምነግርህ የእውነት ከልቤን የምነግርህ አጥፍታል። ማጥፋትን በግልጽ መናገር እችላለሁ፣ አጥፍታል። ነገር ግን ለዳኒ ወጥመድ ዘለን የገባበት በቃ እቺ ልጅ በደንብ አዘጋጅቷታል። ጽጌ አፍቃሪ የሆነ ስላ መጣች። ጽጌ ሰው ነች፣ ልታፈቀር ትችላለች፣ ስሜቷ ሊጎዳ ይችላል። እኔም ቪዲዮ ሰርቼበታለሁ። ነገር ግን አርቲስትነቷን ማለት ነው ተጠቀመችበት አፍቅሩ ብላ ሰው የለኝም ብላ ጓደኞቿ እያሉ እነ ቤዛ እና እነ ማርታ ጓደኞቿ እያሉ ተንኮል እንደሆነ የምታውቁት። እኔ መጠርጠር የጀመርኩት እነዚህ ልጆች የት ሄዱ፣ ሰው የለኝም አብርሃም፣ ያለኸኝ አንተነህ በቸገረኝ ሰዓት ስትል የዛን ጊዜ እኔ ጠርጥሬያለሁ። አብርሃም ግን ተሸወደ ሰው። ስለዚህ ማን መጣች? አጀሪት መጣቻ፣ አጠመደችው። በቃ ሶስቱ አቅደውና አልመው የተዘጋጁበት ነገር ስለሆነ ሩታ ልትባንኝ ይገባል በኋላ ከተለያያቸው ና ካጣሹ በኋላ እነዚህ ሰዎች አሁን ላንቺ እንዲህ እንዲህ እንዲህ የምትጉረገረገው ልጅ የለችም። አትሸዎች። እውነቴን ነው የምልሽ። ሶስተኛ ወገን ትዳራችሁ ማላይ መሀል ባለትዳር ከሆነ ብለሽዋል አደለ? ትዳራችሁ መሀል ሶስተኛ ወገን አታስገቡ። በተለይ እንደ ሜሪ አይነት ሰው ለምንሽሽሽ ቪዲዮ ላይ እንድትገቢ አልፈልግ ግድ የለሽም። ዳኒ ስራውን እየሰራ ነው፣ ድምጹን አጥፍቶ ሶ ስለዚህ ዛሬ ያለውን ነገር ደግሞ ማታ የሚለቀቀው የነሱ ቪዲዮ ታዩታላችሁ። እኔ እንዲ ነው እንዲ ነው ማለት አልፈልግም። ሜሪ ግን ተጨባጭ መረጃ ሳለቅብሽ ነገሩን በሰላም ትንብት ይሻላል። የሚያቀይ ሰው እንደዚህ ስላንቺ በደንብ ተናግሯልና ብትጠነቀቂ ይገባል እላለሁ። ስለዚህ ያለውን ነገር ማታ ሁሉን ነገር መልስ ታገኙበታል። መናገር የምፈልገው ነገር ዋና ዋናውና ጉዳይ ሩታ ጽጌ ላይ መባነንሽ በቂ ሆኖ ሳለ ነገር ግን ነገር ግን በጣም አብርሃም ይቀርሃል ወይም ደግሞ ሳንቺ ይቀርሻል። ጽጌ ላይ እንደባነንሹ ሩታ ላይ እንተና ላይ ሩታ ጽጌ ላይ እንደባነንሹ እንተናም ላይ መንቃት አለብሽ። ሜሪ ላይ መንቃት አለብሽ። ሜሪ ከዳይኒ ጋር ምን አይነት ሰው ነች? ምን አይነት ግንኙነት አላቸው? የሚለውን ነገር ወደኋላ መለስ ብለሽ እዩ። ዘመድሽ ስለሆነች ምናምን የሷን ቃል ጭራሽ ቤተሰብ የሚባለውን ነገር ህይወትሽ ላይ ከአብርሃም ጋር ያለሽበት ህይወት ላይ ማለት ነው። ቤተሰብ አይደለም ያጋባሽ። ቤተሰብ አይደለም እርግጥ፣ ቤተሰብሽ ማክበርሽ ቤተሰብ የሚልሽን መስማት ትክክል ነሽ። ነገር ግን ማለት ነው ይህን ንቃተ ህሊናሽን ጽጌ ላይ ያለሽን ንቃተ ህሊና ወደ ሜሪ ማዙሪ በቃ። ይህን የምንነው የምነግርሽ ጽጌ ደግሞ ማለት ነው እውነቴን ነው የምልሽ። እንደ ተወደልሽ ብታርፊ ይሻልሻል እንጂ ይህ ነገር ለአንቺ የማደጋለሁ በቃ ዝም ብለሽ ለዳኒ ልጓም አድርጎልሽ ዝም ብለሽ አይጋ እንትን አይበልሽ አይጋልብሽ። እውነቴ ነው እምልሽ ታዝኝበታለሽ። አብርሃም በንጹል ቡና እንደዚህ ባደረገልሽ አንቺ ስበሽ ወጥመድ ውስጥ መክተት ከባድ ከባድ ስህተት ነው የሰራሽ። ልትጠነቀቂ ይገባል። ይሄ መሰሪነት ለሁላችሁም አይጠቅማችሁም። ስለዚህ እየተደረገ ያለውን ወጥመድ እያንዳንዱን እግር በእግር እየተከተልኩኝ አወጠዋለሁ አለው። ሜሪኒም ላይ አላረፍሽም ሰው ስለዚህ ለጊዜው ነው ቦታ ቀይር ያለው በስራ ሁኔታ ነው እንጂ ፈርቻ አይደለም። ስለዚህ የገዛ የገዛ የሰፈር ሰው ደሞ እንደዚህ ጉድሽን ካወጣው በሚቀጥለው ደሞ ምን ሊመጣ እንደሚችል እንግዲህ በግልጽ አብረን የምናየው ይሆናል ማለት ነው። ግን በጣም በጣም የገረመኝና የጣም የደነቀኝ የኢርኩበት እና የደነቀኝን ጉዳይ የተመልካች ጉዳይ ነው ማለት ነው። እኔ ከየት እንደምታመጡት ነኝ እንጃ። አሁንም ላኩልኝ አውጣው ብላችሁኛል። ነገር ግን አንዳንድ ቦታ ኃላፊነት ሊሰማን ይገባል። ስለተላከ ብቻ አላውጣውም። እውነት ትንሽ ለእሷም ሕይወት ለሜሪ ባላት ባህሪ ነገ መስተካከሉ አይቀርም። እሷን የሚያስቆጣና ራሷ ላይ እንትን የሚያስብል እንዲሆን አልፈልግም። ስለዚህ ያለውን ነገር ለጊዜው ይይዘዋለሁ። አላበቃም ካለች እኔም ላይ ማስፈራራቱን ከቀጠለች ግን ቪዲዮውን ለቀዋለሁ ለማለት እወዳለሁ። እወዳችኋለሁ ባይ